ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላየን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መተናል። መረጃው ለብዙዎች እንዲዳረስ ቪዲዮ ላይክ በማድረግ ማየት እንድትጀምሩ እያሳሰብን በቅድሚያ አርዕስተ ዜና። ነበልባሉ ፎገራ ክፍለ ጦርና አንደኛ ኮርቃኝና መሀንዲስ መሀንዴ የአገዛዙን የሁለት ቀናት የአፈና ሙከራ በተባበረ ክንድ መብረቃዊ አጸፋ ተፈጽሞ የጠላትን ከበባ ሰብረ ወጥተዋል ተባለ። በዝርዝር እንመለከተዋለን። በጋሻ ጋሸና ካሉ ሶስት ምሽጎች ሁለቱ ተሰብረዋል ሲል አርበኛ አበበ ፈንታውን ገለጸ። ከግንባር ያገኘነውን መረጃ እናስደምጣችኋለን። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉ። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የሜጀር ጀነራል ባንት አባተ አንደኛ ኮር ነበልባሉ ፎገራ ክፍለ ጦርና አንደኛ ኮር ቃኝና መሀንዲስ የአገዛዙን የሁለት ቀናት የአፈና ሙከራ በአማራ ልጆች የተባበረ ክንድ መብረቃዊ አጸፋ ተፈጽሞ የጠላትን ከበባ ሰብረው ወጥተዋል ተባለ። የአንደኛ ኮር ስራ አስፈጻሚ ባወጣው ህዝብን የማወያየት መርሃ ግብር መሰረት በእሁድ ገበያ ከተማ ከነበልባሉ ፎገራ ክፍለ ጦር ጋር በጋራ ህዝባዊ ውይይቶችን አድርጎ በቀጠናው የሚንቀሳቀሱ ፋኖዎችን ቅሬታ ፈቶና አንድነትን ፈጥሮ ህዝባዊ አደረጃጀቶችን አጠናቆና በጥቅሉ ህገ ደንብን ለሰራዊቱና ለማህበረሰቡ ግንዛቤን በጨረሰ ቅስፈት የአገዛዙ እድሜ አድዛሚ አራዊት ሰራዊት ከተለያዩ አቅጣጫዎች በመንቀሳቀስ የአማራ ፋኖ መውጫ መንገዶችን ከብስ እስከ ጣና ሀይቅ ለመዝጋት 12 መንገዶችን ሲጠቀም ወታደራዊ ና ህዝባዊ አደረጃጀቶችን ለማደናቀፍ አስቦ ነበርም። ነገር ግን ጥበበኞቹ የነበልባሉ ፎገራ ና የአንደኛ ኮርቃኝና መሀንዲስ ፋኖዎች ጊዜን በሚገባ ተጠቅመው መርሃ ግብራቸውን ቋሽተው ነበርም። የአገዛዙ አራዊት ሰራዊት ከባህር ዳር እስከ አዲስ ዘመን ያለውን መንገድ እና የባህር ላይ ትራንስፖርትን በመዝጋት የአማራ ፋኖን ለማንበርከክ ሲያስብ ከዚህ የጠላት ከበባና አፈና እንቅስቃሴ ከአብይ ሸኔ ጥምር ጦር ባሻገር በሆዳቸው የተገዙ ሆዳም አማሮች መኖራቸው ተረጋግጧል። ፋኖነትን ምሽግ አድርገው የተንቀሳቀሱ በአዴን ሰራሽ የፋኖ አካላት በቀጥታ የስልክ ጥሪ የብልጽግናን መንገድ መምረጣቸውንና ከጠላት ጋር ተ ናበው ከበባ እንዳስፈጸሙ በምን ታመጣላችሁ እብሪት ተናግረዋልም። ጸረ አማራነታቸውንም አስረግጠው ተናግረዋልም። የአገዛዙ ጥምር አራዊት ሰራዊት የታንቀሳቀሰባቸው 12 ግንባሮችም በአዲስ ዘመን ከይፋግ እስከ ናበጋ የዘጉት፣ ከጎንደር ከተማ ተነስቶ በአርኖ ጋርኖ እና በጅራ ተራራ ተቋርጦ ጣናን የዘጋበት፣ ከአርበና ጋ እስከ ጣና የከበቡት፣ ከደብረ ታቦርና ጎንደር መገንጠያ ምዕራብ አቅጣጫ በሩዝ ማሳ አድርገው እስከ ጣና የዘጉ ከወረታ ከተማ ተነስቶ እስከ ሆድ ገበያ የከበቡበት ከወረታ ተነስቶ እስከ ናበጋ የከበበበት ከባህር ዳርና ከዘንዘልማ የመጣው የአገዛዙ አራዊት ሰራዊት ዙ 23 ሞርተርና መሰል የቡድን መሳሪያዎችን ይዞ ዋናውን መንገድ ትቶ በነጭ አፈርና ዝንጥላ አልፎ ወደ ሆድ ገበያ እስከ ጣና ያለውን መንገድ የዘጋበት ከአንበሳሜና ከሐሙሲት የመጣው ከጉማራ እስከ ኪዳነ ምሕረት ከኪዳነ ምሕረት እስከ ጣና የከበበበት ከጎንባት የመጣው የአብይሸኒ ኃይል በሾቭሌ አድርጎ እስከ ጣና የዘጋበት ከአሙሲት ጀምሮ እስከ ጉጉቤና ጣናን የዘጋበት ከአሙሲት እስከ ጎባት የተዘረጋው ኃይል ተናቦ ቆራጣን እስከ ጉጉቤና ጣና የዘጋበትና ከባህር ዳር በጀልባ ተንቀሳቅሶ የባህር መንገዶችን ሁሉ የዘጋበት ናቸው። የአገዛዙ አራዊት ሰራዊት ውጊያውን የጀመረው ሽና ላይ ነበርም። ሽና ማለት ከነጭ አፈር ቀጣ ያለ ቦታ ነው። እናት ውጊያውን እንደጀመረ ነበልባሉ ፎገራ ክፍለ ጦርና የአንደኛ ኮርቃኝና መሀንዲስ ከመቀስበት ሀቅርጽ በመስራት በፍጹም መናበብና መግባባት ጠላትን ሲያጠቁ በሌላ አቅጣጫ ቆረጣን በቆረጣ ተጠቅመው ጠላትን አጥቅተዋል። ነበልባሉ ፎገራ ክፍለ ጦር አንደኛ ኮር ቀኝና መሐንዲስ ለአስጨራሽ ውጊያ እያደረገ መሆኑን ያወቁት የሜጀር ጀነራሉ ባንታባታ አንደኛ ኮር አካል የሆኑት የጣና ገላውዴዎስ ክፍለ ጦር ጣና ብርጌድ ለወንድሞቻቸው ከመቅስፈት ደርሰዋል። በእነኚህ ሁለት ቀናት አውደ ውጊያ ጠላት በእጅጉ ሲጨነቅ ነበር። በወገን በኩል ደግሞ የአንድ መሆንን ከተራራ የገዘፈ ጠቀሜታ ለመገንዘብ ተችሏል። በሁለት ተከታታይ ቀናት ከጠላት በተደረገ በተደረገ እልህ አስጨራሽ ውጊያ የፎገራ ህዝብ ሙሉ በሙሉ በሚባል ደረጃ ከልጆቹ ጋር ተሰልፏል። ውጊያውም ህዝባዊ ሆኖ ጠላት ተንበርክኳል። የጠላትን የቡድን መሳሪያዎች በተኳሾቹ አማራ አርሶ አደሮቻችን ተማርከዋል። በዚህ ውጊያ ጠላት አለኝ ያለውን ኃይል ሁሉ ተጠቅሟል። ነገር ግን የአማራ ፋኖ ከሁለት ቀናት እልህ አስጨራሽ ውጊያ በኋላ ከበባውን ሰብሮ ወጥቷል። ጠላት ከፍተኛ የሆነ የቁስ የአካልና የሞራል ስብራት ሲደርስበት ሙትና ቁስለኛውን በካሶኒ አባዱላ ፓትሮል ኃይሉን አመላልሷል። ጠላት ብዛት ያለው ኃይሉ ሲደመሰስበት፣ በወገን በኩል ደግሞ የጠላትን አንገት አስደፍተው በሜዳው ህግ መሰረት በጀግንነት የተሰዉ አማራ ወንድሞቻችን አሉ። በፋኖ ምት የተበሳጨው ጠላት በንጹሀን አማሮች ላይ የበቀል ሰይፉን ሲያሳርፍ፣ ሁለት ንጹሀን ረሽኗል። በአገዛዙ አራዊት ሰራዊት በጅምላ ታፍነው የተወሰዱ ንጹሀን አማራዎችም የት እንዳደረሷቸው አልታወቀም። በዚህ ውጊያ የአማራ ፋኖ የተለመደውን የአሸናፊነት ጥበብ ተንፍሶ ጠላቱን አሳፍሮና ወገኑን አኩርቶ በጀግንነት ከበባውን ሰብሮ ወጥቷል። የውጊያ ጠላት አቅም እንደሌለው ማሳያ ነው። የአማራ ትግልም ህዝባዊ እንደሆነ የአብይ ሸኔ ሰራዊት የተረዳበት አጋጣሚ ነው። በተቃራኒው ፋኖ ህዝብ በአንድ ሳምባ ትንፋሽነታቸው የተረጋገጠበት ነው። የፋኖ የማሸነፊያ መንገዱ ህዝባዊነት ትንፋሽ መሆኑ የታየበት ወንጀለኞችን በግብራቸው ልክ መዳኘቱና የዓላማ ዝምድናን አስቀዳሚ አድርጎ አሸናፊነቱ የተረጋገጠበት እንደሆነ የታየው ፋኖ ለፍትህም ቆሞ ህዝባዊነትን ማንበር መቻሉ ነው። በመጨረሻም የሜጀር ጀነራል ባንታ ባታ አንደኛ ኮር የነበልባሉ ፎገራ ክፍለ ጦር መርቶ ተዋግቶና አዋግቶ ብዛት ያለው ያገዛዙ አራዊት ሰራዊት ጠላት ከደመሰሰ በኋላ የተፈጸመበትን ከበባ በጀግንነት ሰብሮ ወጥቷል። በወርሃ የካቲት 2017 ዓም በአንደኛ ኮር የተደመሰሱ የአገዛዙ አራዊት ሰራዊት ደም ለመመለስና አጸፋ ለመፈጸም ታስቦ የተሰራ ከበባ ነበርም። ጠላት ለሁለተኛ ጊዜ በአንደኛ ኮር አመራሮች ላይ ከበባ ለመፈጸም ያለመ ቢሆንም እሳቤው ከቅዠት ያለፈ ኪሳራን ኃይል እንዲከናነብ ተደርጓል ሲል የአፋ ባሃ ሰሜን አማራ በላይ ዘለቀ እዝ የሜጀር ጄኔራሉ ባንታባተ አንደኛ ኮር መረጃውን አጋርቶናል። በጋሸና ካሉ ሶስት ምሽጎች ሁለቱ ተሰብሯል፣ ሲል አርበኛ አበበ ፈንታውን ገለጸ። የአማራ ፋኖ ብሔራዊ ኃይል በሁሉም ቀጠናዎች ጠንካራ ተጋድሎ እያደረገ መሆኑ የአፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታውን አስታወቀ። በምስራቅ አማራ ቀጠና ሚኒልክ እዘም በአርበኛ አደም አሌ የታወጀው ዘመቻ መቀጠሉንና የዞን ከተሞችን የወረዳ ከተሞችንና በርካታ የሚባሉ ወታደራዊ ገዢ መሬቶችን በሰሜን ወሎ ደወሎና ምዕራብ ወሎ አጠቃላይ ላይ ቤተ አማራ ቀጠናን መቆጣጠር መቻሉን ገልጿል። ሙጃ ገዢ የሚባል የአገዛዙ የዘመቻ ስምሪታቸው ማዘዣ እና በርካታ ቀጠናዎችን አስተሳስረው ይመሩበት የነበረ ቦታ ነበር ያለው አርበኛው፣ እሱን በመቆጣጠራችን ነው ጠላት እንዲፍረከረክ ያደረግነው ሲል አስታውቋል። ሌላኛው ጠላት የተሰባሰበበት ገዢ መሬት ጋሸና መሆኑን እና ይህም ስትራቴጂክ ቦታ ወደ ተለያየ አቅጣጫ የሚወስድ የዘመቻ ስምሪት መነሻ መሆኑን እና በዚያም ካሉት ሶስት ምሽጎች ሁለቱን ምሽጎች በመስበር ከተማዋን በከፊል የተቆጣጠርንበት ሁኔታ ሰፋ ያለ ሲሆን በቀጣይም ሙሉ በሙሉ ለመቆጣጠር ወታደራዊ የበላይነት መኖሩን አስታውቋል። በጋሸና ሁለቱ ምሽጎች ሲሰበሩ በየመጠጥ ቤቱ ተቀምጦ የነበረ ስነ ልቦናው የተሰለበ ሰራዊት መሳሪያውን እየጣለ ሲሸሽ የነበረውን ሁኔታ መታዘቡን የገለጸው አርበኛው በእግረኛ ያጣውን ድል የመጨረሻ አቅሙን በመጠቀም ተደጋጋሚ የድሮን ጥቃት መፈጸሙን ነገር ግን የፋኖ ኃይል ከፍተኛ ጥንቃቄ ስለሚያደርግ ጉዳት እንዳልደረሰበት እና በዘፈቀደ የሚጣለው ድሮን ንጹሐንን እንደጎዳ ገልጿልም አክሎም ያው ሚሊሻ አድማ ብተና ና ፖሊስ ሆዳደር ባንዳዎች ውጊያውን አበላሻችሁ በሚል ተረሽነዋል። እርስ በእርስ በመጠራጠር ላይ ያሉ ናቸው። በዚህም በቅርቡ በርካታ የቤት አማራ አካባቢዎች ነጻ የሚወጡበት ሁኔታ መኖሩን ጠቁመዋል። ከወልዲያ እስከ ሀይቅ ጃሬ፣ ከወልዲያ ወደ ባህር ዳር መስመር እስከ ጋሸና ያሉ ዋና መስመሮች በምስራቅ አማራ ሚኒሊክ እዝ መያዛቸውን፣ ከጋሸና በኋላ ያሉት ደግሞ በሰሜን አማራ ቀጠና በበላይ ዘለቀ እዝ መያዙን በመግለጽ አጠቃላይ አማራ ክልል የገባው ኃይል ባህር እንደገባ ጠረው ሲል አርበኛ አበበ ፈንታው ገልጸዋል። አማራ ፊደል ቀርጾ ብራና ፍቆ ቀለም በጥብጦ የትምህርት ስርዓትና ስልጣኔን ያስተማረ ሕዝብ ሆኖ ሳለ የዘመኑ ገዢዎች አትግደሉኝ ተውኝ ብሎ በሰልፍ ጠይቆ እምቢ ሲሉት ሰይፍ አንስቶ በተገደለበት ማንነቱ ተደራጅቶ ሲቀጠቅጣቸው ዛሬ ወደ ሌላ አጀንዳ ዞረው ትምህርት ለማስጀመር ብንሞክርም ከለከለን ብለው ለነጻነቱ የሚፋለመውን የአማራን ፋኖ ይከሱት ይዘዋል። የአማራ ፋኖ በአዲስ ትውልድ አዲስ አስተሳሰብ ማስረጽና አዲስ ተስፋ መፍጠር የሚፈልግ አማራን ከተነጅነት አስተሳሰብ አውጥቶ የማይበገር ጠንካራ ማንነትን ማላበስ የሚፈልግ በምሁራን የሚመራ እውቀትና አዋቂዎችን የሚቀበል የአዋቂዎች ስብስብ ነው። ይህ አዲስ ስብስብ አማራን በጅምላ ለመፍጀት ሁነቶችን የሚያመቻቸውን ብልጽግና ነቅቶበት ህዝቡ የማይሰባሰብበት ሁኔታ ለመፍጠር እየተጋ ባለበት፣ ነፍሰ በላው ብልጽግና ግን ትምህርት ቤት ተሰብሰቡና በድሮን በመድፍ ልጨርሳችሁ ይላል። ፋኖም ብልጽግና ገዳይና ጨፍጫፊ ቡድን ስለሆነ ለመጨፍጨፍም ምክንያት ስለሚፈልግ ትምህርት ቤቱ ሪፖርቶች በገለልተኛ ተቋማት እየተመሩ ከሁሉም ከታጣቂ ኃይሎች አርቀው በመረጧቸው ርዕሰ መምህራን እየተመሩ ተተኪ ህጻናት ይማሩ ቢልም አረመኔው ብልጽግና አልተቀበለውም። ብልጽግና ግን ማስተማር ሳይሆን በጅምላ መጨረስ ስለምፈልግ በገለልተኛ ተቋም ከሚመራ በምሽግነት እየተጠቀምኩት ቢቆይ ይሻላል ብሎ ያምናል። ለዚህ ማሳያውም በምስራቅ ጎጃም ዞን እነብሴ ሳር ምድር ወረዳ ዲቦ ታዳጊ ከተማ በሚገኘው ዲቦ የመጀመሪያ ደረጃ ትምህርት ቤት ላይ የሰራውን ማየት በቂ ነው። ትምህርት ቤቱን ካምፕ በማ በማድረግ ዙሪያውን ምሽግ በመቆፈር የነበረውን የቆርቆሮ አጥር በመነቃቀልና በመጣል ክፍሎችንም ማብሰያና መጸዳጃ በማድረግ ንብረቶችን ከዚህ በፊት ተሽጠው የነበሩ ጄኔሬተርና እና ከሰባት በላይ ኮምፒውተሮች በአፋ ባቴሮስ ዘጠነኛ ክፍለ ጦር አባ ሸለቆ ብርጌድ የተመለሱ የህዝብ ንብረቶችን እና መሰል እቃዎችን በመሸጥ ቀሪ የጽህፈት መሳሪያዎችን እና ወንበሮችን በማቃጠል በመሰባበርና የምሽግ ወይም የዋርድያ መቀመጫ በማድረግ ብሎኬትንና ምርጉን በማፈራረስ ከጥቅም ውጭ አድርገውታል። በዚህ ሳይበቃቸው በገበሬዎች ሰብልና መኖሪያ ቤታቸው በርና ጓሮ ምሽግ በመቆፈር በሰቀቀን እንዲኖሩ አድርገዋቸዋል። በፍርሃት ቆፈን ተቀፍድዶ እስከ መቼ መኖር እንደፈለገ ግልጽ ባይሆንም ህዝባችንን በመጨቆን ተወዳዳሪ የሌለው ወራሪ ኃይል መሆኑን አሳይቷል። ታዲያ ተማሪዎች በምንና እንዴት ሊማሩ ይችላሉ? ፋኖ የተማረ ትውልድ ስብስብ ሲሆን መማርና ማስተማርን በጽኑ ይሻል የሚለው የአባይ ሸለቆ ብርጌድ ህዝብ ግንኙነት ፋኖ ይበልጣል ጥሩነህ ነው። የሱዳን ጦር በኤልፋሸር ወታደራዊ ካምፖችን መያዙን አስታወቀ። በሱዳን የጦርነት ቀጠና በሆነችው በሰሜን ዳርፉር ግዛት ኤልፋሸር ከተማ ውስጥ ከፍተኛ ውጊያ ቀጥሏል። የሱዳን ጦር ኃይሎችና ፈጣን ድጋፍ ሰጪ ኃይሎች እርስ በርሳቸው የሚጣረሱ ወታደራዊ መግለጫዎችን ሰጥተዋል። የሱዳን ጦር ስድስተኛው እግረኛ ክፍለ ጦር በሰጠው መግለጫ በኤልፋሸር ከተማ የሚገኙ የኢንጂነርና የሲግናል ሻለቃ ጦር ወታደራዊ ካምፖችና ኮማንድ ትምህርት ቤት ሙሉ በሙሉ እንደተቆጣጠረ አስታውቋል። ጦሩ በኤርፋስ ኤፍ ኃይሎች ላይ ከፍተኛ የሰውና የመሳሪያ ኪሳራ ማድረሱን በርካታ ተሽከርካሪዎችንና የጦር መሳሪያዎችንም መማረኩ ገልጿል። በተጨማሪም የሱዳን አየር ኃይል የምግብ አቅርቦቶችንና የህይወት አድን መድኃኒቶችን ለማድረስ ሲባል የተሳካ የአየር ላይ እርምጃ ማድረጉን ይፋ አድርጓል። በሌላ በኩል አርኤስኤፍ በበኩሉ በከተማዋ ላይ ሲበር የነበረ ቱርክ ሰራሽ በኢራክታር አንኪቼ የተሰኘ ወታደራዊ ሰው አልባ አውሮፕላን መምታቱን አስታውቋል። በኤልፋሸር በሁለቱ ወገኖች መካከል ከሜ 2024 ጀምሮ ውጊያው ተጠናክሮ የቀጠለ ሲሆን ይህም ከሚያዚያ 2023 ዓ.ም ጀምሮ ሱዳንን ባወደመውና በአስር ሺዎች የሚቆጠሩ ሰዎችን ለሞት በዳረገው በሚሊዮኖች የሚቆጠሩትን ደግሞ ያፈናቀለውን ሰፊ ጦርነት ውስጥ የሚካሄድ ነው። የአሜሪካ ሸምጋዮች የጋዛ ጦርነትን ለማስቆም በግብፅ የሚደረገውን ውይይት ተቀላቀሉ። በእስራኤልና ሐማስ መካከል ያለውን ጦርነት ለማስቆም አላማውን አድርጎ በግብፅ እየተካሄደ በሚገኘውና ሶስተኛ ቀኑን ባስቆጠረው ቀጥተኛ ያልሆነ ውይይት ላይ የአሜሪካ ከፍተኛ ልዑካን እና ባለስልጣናት መቀላቀላቸው ተገልጿል። ስቲቪት ኮፍ እና የትራምፕ አማች የአሬድ ኩሽነር ከኳታር ጠቅላይ ሚኒስትርና የቱርክ የስለላ ኃላፊ ጋር በመሆን ሻርም አልሼክ ይገኛሉ ይህም ውይይቱ ለውጥ ማምጣት ይችል እንደሆነ የሚያመላክት ቁልፍ ቀን ይሆናል ተብሎ ይጠበቃል። አንድ የሃማስ ከፍተኛ ባለስልጣን ለቢቢሲ በውይይቱ አስፈላጊውን አዎንታዊነት መታየቱን ተናግረው እስራኤል በጋዛ ለተያዙት ታጋቾች ምትክ መፍታት የምትፈልገውን የፍልስጤም እስረኞች ዝርዝር ቀርቧል ብለዋል። የእስራኤል መገናኛ በዙሀን ባለስልጣኖቹን ጠቅሰው ጥንቃቄ የተሞላበት ብሩህ ተስፋ አለ ሲሉ ዘግበዋል። ትራምፕ በበኩላቸው አንድ ነገር ማድረግ የምንችልበት እውነተኛ እድል አለ ሲሉ መናገራቸውን የቢቢሲ ዘገባ ያመለክታል። የኳታሩ ጠቅላይ ሚኒስትር መሐመድ ቢን አብዱልራህማን አልታኒና የቱርክ የስለላ ኃላፊ ኢብራሂም ካልኒም ውይይቱን መቀላቀላቸው ነው የተገለጸው። የሼክ መሐመድ የመገኘት ዓላማ የጋዛን የተኩስ አቁም እቅድና ና ታጋቾችን የመልቀቅ ስምምነት ወደፊት ለማራመድ ነው ሲሉ አንድ ባለስልጣን ለሮይተርስ የዜና ወኪል ተናግረዋል። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን በበኩላቸው ትራምፕ ሐማስ እቅዳቸውን እንዲቀበል ለማሳመን በቅርቡ በስልክ ባደረጉት ንግግር ጠይቀውት ነበር ማለታቸው ተዘግበዋል።